ልማት አለ። ይሄ ልማት ደግሞ አለምን እያስደመመ ነው ያለው። ባካቸው፣ አይናቹን ግለጡ። አለም እኮ ይተን ያለው በኢትዮጵያ ስራ፣ ምን ለምን ትገረማላችሁ? አድራሾች ነን፣ ወደ ብልጽግና አድራሽ ነን። እኔና እናንተ አድራሽ ነን። ልጆቻችን ናቸው ብልጽግናን የሚያዩት። እኔና እናንተ ተቸግረን መከራ በልተን የኢትዮጵያ ችግር መፍታት አይችልም፣ ጌታ ቢመጣ አደ ድፍረቱ እኮ ድፍረት አይደለም ብልጽግና ራሱን የሚያወዳድረው ከጌታ አበብ ያዳን ይችላል አበብ አበብ እኮ እንደ ሴትዮዋ እሷን በአቅሟ ወጥታ አይ ትንሽ ቀን ነው የቀረልን እና እንደው ምክንያቱም አሁን መንግስታቸው እየወደቀ እንደሆነ ገብቷታል ደሞዝ አሁን ብንጨምር ችግሩ ይፈታል ወይ አይፈታም የእናንተ ችግር በደሞዝ ጭማሪ የሚመለስ ጉዳይ አይደለም ከእለት ጉርስ ከእፍታ ተሻግሮ ማሰብ ማየት የማይችል ትውልድ የብልጽግና ቡችሎች አንድ ጠቦት የብልጽግና ባሪ ያለ እሷ እንኳን በአቅሟ አሉ። በቃ ወጣ፣ በቃ በተለይ እንደ ኢትዮጵያ ያለ ከእውነትና እውቀት የራቀ ማህበረሰብ ደግሞ ሲኖር፣ አላማ የሌለው ሰው አስተሳሰቡ፣ አመለካከቱ እየጠበበ እየጠበበ እየጠበበ ምን ያደርጋል ዩኒቨርሲቲ? ለዚህ እኮ ዩኒቨርሲቲ ይቁም ያልነው። ብልጽግና ማለት ስሩ ተቦርቡሮ አየር ላይ ተንሳፎ ያለነው ማሰር የለመደው ብልጽግና ተታሰር ምናምን ሁሉ እያሉ ነው አሉ። መምህር መኖር አቅቶታል አላችሁ። እኔ በህይወት እያለው መምህራን መኪናቸውን ነድተው ሃይስኩል በር ላይ አቁመው ሲያስተምሩ ከማየት በላይ ለእኔ ደስታ የለም። ምን ያህል ቱልቱላ፣ ምን ያህል ቀዳዳ። በርካታ ሰዎች አኩርፈው ጫካ ገብተዋል። በትጥቅ ለስልጣን መታገል ህገ ወጥ ነው፣ አይፈቀድም። ኧረ በስመ አብ ኧረ በስመ አብ ወድባም ጥሩ። ምን እንደሚመስሉ ራሳቸው ቢያዩት። አንድ አንድ ሰው ሲነግረኝ ምናለው በደርግ ጊዜ አ ኮሎኔል መንግስቱ ኃይለማርያም ተቅማጣመማቸው አለ እና ተቅማጣማቸው በቃ በዓለም ውስጥ ያለ የተባለ ዶክተር በሙሉ መጥቶ ሞክል ሞክል ሞክል ሊያስቆምላቸው አልቻለም። በቃ ደከማቸው፣ ሊያስቆምላቸው አልቻለም። እና ከዛ የሆነ ሰውዬ ምን አሉት አሉ አይ ኮሎኔል ነው ማረጋቸው ብዙ ነው። ኮሎኔል መንግስቱ ኃይለማርያም ሌላ ማድረግ ፕሬዚዳንት ነው መሰለኝ ማድረጉ፣ ጓድ ፕሬዚዳንት ምናምን። አንድ ሌላ መድሃኒት ታዋቂ ያለ እዚህ አካባቢ እና እሱ እስኪሞከረው ተባለው ሁሉ ተሞክሮ እምቢ ስላለ ማለት በኋላ መድኃኒት አዋቂ ሰው እየተባለ መጣና ያ መድኃኒት አዋቂው ቆሞ ለመንጌ ምን ይለዋል አሉ ባቢወቱ፣ ባቢወቱ፣ ባቢወቱ እያለ ሲናገረው ቆማሉ። መምህራን ጋር ለመወያየት ድል ማግኘት መመካከር በረከት ነው ስብለሲንግ እንደ ከፍተኛ ጥቅም የማየው ጉዳይ ነው። መምህራን የሚያራክስ መምህራንን ዝቅ የሚያደርግ አስተሳሰብ እኛ አካባቢ የለም፣ ሌላ ቦታ ፈልጉት። በጣም ነው የምናከብራችሁ። ባለ ታሪክ እያለ ታሪክ የሌለው በኋላ እንደ ሙጭልፊት ላፍ አርጎ ሊወስድ ማለት ነው። ሙጭልፊት ማለት እንዴት ሚኒሙ ውስጥ የሌለበት በታሪክ አጋጣሚ ፈንጂ እዚያ አገኘውና ላፈንዳ ብሎ መጥቶ፣ ከዛ ወዳጃችን ናቸው አባታችን ናቸው አያታችን ናቸው ማለት የጀመረው ማለት ነው። እዚህ አጋጣሚ ተዝናኑበት ብዬ ነው የተመልካቾች አ ራይ ሚዲያ ምናምን። አብይ ሆኖ እኮሮችን ሀገር ተሸክሟት እየሄደ ያለው ኢየሱስ ጌታ እኮ ቢመጣ የዚህ ሀገር ችግር እኮ መፍታት አይችልም። አለን እኮ ትናንት የኢትዮጵያ ችግር መፍታት አይችልም ጌታ ቢመጣ አለ። ድፍረቱ እኮ ድፍረት አይደለም። ብልጽግና ራሱ የሚያወዳድረው ከጌታ በእኔ ልክ። እናንተንም ወታደርንም በፓርላማ ሬኮግናይዝ ያደረገ መንግስት ያለ አይመስለኝም። ለፌስቡክ ሲናገሩ ሰዎች ይገባኛል፣ የእናንተ ግን እንደዛ አልመሰለኝም። ያለንበትን ዘመን መረዳት ማወቅ ያስፈልጋል። እንዴት እንንቃ

አጌታ አብዮቱ እንኳን የእርሱን የእሱን ቱ ወደ አድርቋል ብሎ አሉታሉ። እና ከዚህ በኋላ ብልጽግናዎችን ትንካላቸው ዘመለካሲ ምናም ካላቸኋቸው ንሱ ይሄ ነው በቃ የብልጽግና ንሱ እሱ ነው። እና ግን ይሄ ጭማሪው ይቀጥላል፣ ይቀጥላል። ዲስ ኢዝ ዘ ስታርት። ገና እየጥንስሱ ነው። ገና ከዚህ በኋላ እየቦካ ሲሄድ እየፈላ ሲሄድ በቃ በፍጹም በፍጹም በፍጹም ብልጽግና ጓዜን ማቄን ጨርቄን ማለት የማይችልበትን ነገር ጓዙን እስኪጠቀል እስኪሰበስብ ድረስ እንኳን መቆየት አይችልም። ኢትዮጵያ ውስጥ እውነትና እውቀት መስፈሪያ እንዲሆኑ ትክክል እንዲሆኑ መምህራን ካልሰሩ ማንም ሰው አይሰራም። ምንም ደሞዝ ቢከፈል ለመምህር እንዴት ሊበቃ ይችላል? ሊበቃ እኮ አይችልም። በተለይ እንደ ኢትዮጵያ ያለ ከእውነትና እውቀት የራቀ ማህበረሰብ ደሞ ሲኖር ከጌታ ጋር ራሱን አብይ ስለሆነ እኮ ሀገር ተሸክሟት እየሄደ ያለው ጌታ ቢመጣ የኢትዮጵያ ችግር መፍታት አይችልም አለ ነው ራሳቸው እና ቻሉት ማንም የሚፈታል ችግር የለምና፣ ዝም ብለህ ተቀበል ነው አብይ ያለን። አብይ ተቀበል፣ ሌላ ቢመጣ አይፈታልህም። ከላይ መጥቶ ፈጣሪ እንኳን ዛሬ ቢመጣ የሚፈታው ችግር አይደለም። ኢትዮጵያ እያንዳንዱ ቤት ያለው የሚፈታ ችግር አይደለም። ቀላል ነው። የፕሮፓጋንዳ የብልጽግና የፕሮፓጋንዳ መሽን የሚቻል አይደለም። አጋጣሚ ግን ሰው ነቄ ነው። መሳቅያ መሳለቂያ ነው የሚያደርጋቸው እንጂ እነዚህ ማንም ዞር ብለው አያቸው። ግን እየጣረ ነው እየጣረ። አሁን ያለንበት ዘመንስ ውሸትና ጩኸት የነገሰበት ነው። ፐርፐዝ የሌለው ዓላማ የሌለው ከእለት ጉርስ ከእፍታ ተሻግሮ ማሰብ ማየት የማይችል ትውልድ ሀ ተብሎ ሁ የለም ሁሌ ሀ ነው ሁሌ ጩኸት ነው ሲሰባሰብ አንድ ግብ የሚያሳካ ነገር የለውም እና ለጨርቃቸውን ሲቀድሉ የሰነበት ባሉት ብልጽግናዎች ስታሰር ሁሉ ብለውኛል አሉ ማሰር የለመደው ብልጽግና ስታሰር ምናምን ሁሉ እያሉ ነው አሉ ማፍረስ ማውደም፣ ከዚህ ውጭ የሚያውቀው ነገር የለም እና የብልጽግና ቡችሎች፣ የብልጽግና ቡችላ ሚዲያዎች ለሚዲያዎች ሲሾፍ ነበራሉ። በዚህ በተደረገው ሰል የኢንተርኔቱ ሰል በስማ በስማም አንድ ጠቦት የብልጽግና ባሪ አለ፣ ጠቦት ባሪያ እሷ እንኳን በአቅሟ አሉ። በቃ ወታ በቃ ልክ ትንንሽ ቡችላ ውሾች አሉ፣ ትንንሾች ሲጮ አይታቸው ታቃላቸው ፓፒውን ወጥቶ አሉ ምን ብናገር ነው ሞቅ ሞቅ የሚለው? በጣም የቆሸሸ በጣም የሚያስጠላ ዘረኝነት፣ ሰፈርተኝነት፣ መንደሬነት የተንሰራፋበት ብቻ ሳይሆን እንደ ካንሰር ሴል ነው፣ ራሱን በራሱ እያዋለደ የሚሄደው ሰው አስተሳሰቡ፣ አመለካከቱ እየጠበበ እየጠበበ እየጠበበ የሰውን ክብርና ቫሊው እያወረደ አንተ ዝቅ እያረካ አንተ እያዋረርክ ልትከብራት ትችልም። ዞሮ ዞሮ ኢትዮጵያን የሚለበልብ ነው። መጠየቅ የማይችል የኢትዮጵያ ፖለቲከኛ፣ የኢትዮጵያ ሚዲያ፣ የኢትዮጵያ ኤሊት ነኝ የሚል ኢትዮጵያን ወዳሉ ማለት የለበትም። ኢትዮጵያ እንድትሰባበር፣ ኢትዮጵያ እንድትበታተን የሚፈልግ አካል ብቻ ነው ዝም ማለት የሚችል። አሁን ኢትዮጵያ አሸንፋ የምትወጣበት ሂደት ነው ብዬ አምናለሁ። ኢትዮጵያ አሸንፋ ማንን ነው የምታሸንፈው? ጅቡቲን ነው አፍጋኒስታንን ነው፣ ናይጄሪያን ነው፣ ማንን የምታሸንፈው? ሰውየው አብይ የተናገረው ወደ አውሮፓ ከመሄዱ በፊት ጥቂት ከጥቂት ቀናት በፊት ነው። ግብዣ አድርጎ ነበር። የእራት ግብዣ ነው። አያቶላ የሚባሉ የኦፒዲኦ የኦህዴድ ኦልድ ጋርድስ የሚባሉት እነሱ ያሉበት ግድ የለም፣ ሰብሰብ ብለን ሀገር እንስራ፣ ጫካን ጨምሮ። በበጀት የሚሰባሰብ አይደለም። ለምን ገረማችሁ? እንደና እንደናንተ የተሰባበረ ሀገር የወሰዱ ሰዎች እኮ ወርቃቸውን አውጥተው የተዳሩ ቀለበታቸውን ሰጥተው ጸጉራቸውን ቆርጠው ሽጠው ለሀገሪ ልማቱ ይዋል ብሎ እኮ የገነቡ ሀገራት ታውቃላችሁ። ብዙ ብዙ ብዙ ድራማ ሊሰራበት የሚችል ብዙ ትውንቶች ነዋል ና የአሞናዊ ብልጽግና ተበልጧል። ቅልብ ዲጂታል አርቢ ገንዘብ ተከፍሎት ለመሳደብ፣ ለማዋረድ፣ ለመዝለፍ፣ ለመግደል ለመጨፍጨፍ ቁጭ ብሎ የሚቀለበው የብልጽግና አርሚ በካልቸ ተመትቶ ተባሯል። የብልጽግና ባለስልጣናት በሙሉ ግራ ተጋብተዋል። እንዳልኳቸው አብይ አህመድ ወባ ያመመው መስሏቸው ብዙ ነገር እየደራረጉለት ነው የነበረው። ዳንኤል ክብረት አማኑኤል ልንውሰደው አንውሰደው እያሉ ሲደራጁ ሲከራከሩ ነበርና

ልጆቻችን አሁን እናንተ ካላችሁበት ላይፍ ሻል ያለከል ነው። ጥሩ ነገር ነው። ኢሊት የሚባሉ የኦሮሞ ታዋቂ ሰዎች የተሳተፉበት ነው እና የአቢሲና ወገብ ሰብረነዋል የሚለው ቋንቋ ተናግሯል ተናግሯል ሰውየው። ያው የሚቀልደው በማን ስም እንደሚቀልድ እናውቀዋለን። እኔ ሳይሆን ይሄን አገዛዝ የሚታገል በሙሉ በጠቅላላ የሚታወቅ ነው። እና ታሪክ አገላብጡ ነው ያላቸው። ታሪክ አገላብጡ፣ ትግሬን ያንበረከከ የለም ከኦሮሞ በስተቀር ነው ያላቸው። እና ኦሮሞን ያንበረከከው ትግሬ ነው። ሚዲያዎች በሙሉ የዘገቡት ከኔ በስተቀር ትግሬን ያንበረከከ የለም በሚለው ቋንቋ የተጠቀመው ግን ሰውየው ትግሬን ያንበረከከ በታሪክ የለም ታሪክ አገላብጡ፣ መጽሐፍ አገላብጡ። የኦሮሞ ህዝብን ያንበረከከው ኦሮሞን ያንበረከከው ነው ያለ። ተቸግረንም ቢሆን እቺን ነገር ካለችበት አረንቋ ልናወጣ እንችላለን የሚል እምነት መምህራን ካልያዙ ማን ነው የሚይዘው? ነው ጉዳዩ ማን ይዛ ይሄ እናንተ ጉዳይ በዓመት በሁለት ዓመት ሶስት ዓመት በአምስት ዓመት አንዳንዱ ከዛም በላይ ጊዜ ሊፈጅ ይችላል። እኔ ከእናንተ ከስብሰባ ሳይሆን ፈልገው የቤተሰብ የልብ ውይይት ነው። አቡቢያዳመን ምናምን እሷም ተናግራለች አሉ እሷን በአቅማ ወጥታ አይ ትንሽ ቀን ዜ ነው የቀረልን፣ እና እንደው እንጌጠ የለቀቀ ጥላቻ ባይኖረን ጥሩ ነው አለች። አይደለም ይገንጠሉ ስትለን እንዳልነበረ ቢፈልጉ ይገንጠሉ እያለች ስትናገር እንዳልነበረ፣ ጥጌ የለቀቀ ጥላቻ ባይኖረን ይሻላል አለች አይደል? አሁን አሁኑ ማሰብ አጭር ጊዜ ለምንኖርበት ምድር ጥግ ያለቀቀጥላቸው አይደል? ምክንያቱም አሁን መንግስታቸው እየወደቀ እንደሆነ ገብቷታል። መንግስታቸው እያበቃለት ነው፣ ብልጽግና እያበቃለት ነው። ብልጽግና ማለት ስሩ ተቦርቡሮ አየር ላይ ተንሳፎ ያለ ነው። ስሩ እንዳለ ተቦርቡሯል፣ አየር ላይ ተንሳፎ ያለ ለልጆቻችን የተሻለ ሀገር እንድንሰራ ነው። መምህር መኖር አቅቶታል አላችሁ፣ ከውጭ ሀገር መኪና ያስገባ አላችሁ። አብሮ አይሄድም። መኖር ያቃተው እንዴት ያስገባል መኪና? እውነታቸውን ነው፣ መኖር ተቸግረዋል ብዬ እንዳላስብ፣ መኪና እንድናስገባ ደግሞ ዲዩቲ ፍሪ ፍቀድልን አላችሁ እኔ በህይወት እያለሁ መምህራን መኪናቸውን ነድተው ሃይስኩል በር ላይ አቁሞ ሲያስተምሩ ከማየት በላይ ለእኔ ደስታ የለም። አሁንም ይላል፣ ከዚህ በኋላ ይላል፣ ከዚህ በኋላ ከትግሬ ከነሱ ሰርቫይ የሚያደርግ የሚችሉት ከእኔ ጋር የሚቆይ ብቻ ናቸው እንጂ ሰርቫይ የሚያደርግ ትግሬ የለም ይላል። ወደ እኔ የተሰለፉ ብቻ ናቸው ሰርቫይ የሚያደርጉት እንጂ ከእኔ ጋር ያልተሰለፉ ሰርቫይቭ የሚያደርጉበት እድል የለም፣ ይላል እያለ አሁንም ሌላ ጦርነት ለማዋለድ የተጠቀመበት ቋንቋ ነው። ማን ነው ሰርቫይቭ እንዲያደርግ የሚፈቅደው? አብይ ነው የሚፈቅደው። የታሪክ ጉዳይ ነው፣ የምናየው ጉዳይ ይሆናል። ይሄን ግን ቋንቋ ቃል በቃል የነገራቸው እሱ ነው። ለፖለቲካ ለቅንጦት ሳይሆን አጣጥመን ለመሄድ ማክሲመም እንሰራለን። ደሞዝ አሁን ብንጨምር ለምሳሌ ለመምህራን ስፔሻል አድርገን 30፣ 40 ፐርሰንት ብንጨምር አሁን ከሚያገኘው ብለን ብንጨምር ችግሩ ይፈታል ወይ? አይፈታም የእናንተ ችግር በደሞዝ ጭማሪ የሚመለስ ጉዳይ አይደለም አይደለም። አሁን ነው ጥጌ የለቀቀ ጥላቻ የገባሽ? ያንን ሁሉ ጥላቻ ስንዘሪ ህዝብን በጅምላ ስታሳስሬ ስታሳስሪ ጥጌ የለቀቀው ጥላቻ ይታያት ዛሬ እነሱ አደጋ ላይ ሲደርሱ መንግስታቸውን ይወድቅ እንደሆነ ሲገባት። እንደው አጭር ጊዜ ለምንኖርባት ነገር እንደው ጥጌ የለቀቀ ጥላቻ ጥሩ አይደለም፣ አይደለም። መጥኖ መደቆስ እስቀደም ብሎ እንጂ፣ አሁን ድስቱ ካረረ በኋላ ነገሮች ከተበላሹ በኋላ ጥጌ የለቀቀ ብ ጥጌ ያስለቀቅሹ ጥላቻን መጀመሪያ አንችልሽ የብልጽግና ቡችሎች የሚያደርጉት ነገር የለም። ያው ብልጽግና ቡችሎች ስላችሁ እነጌታቸውን ጭምር ማለት ነው። እና ስራቸው ምንድነው ፎልሲፋይ ማድረግ ነው? አዳዲስ የውሸት ኢንፎርሜሽኖች ማውጣት፣ ኤዲት አድርገው ከሌላ ቦታ ልነሱ እንደምናገር እንዳል ኤክስፐንሲቭ። እናንተ ግን እንደ አዋቂ እንደ ልባም ሰው ማሰብ ያለባችሁ ጉዳይ ገበታ ላይ ያለው ሶስት እንጀራ ከሆነ እዚሁ ገበታ ላይ ያለውን እንጀራ ነው የምንሻማው። ልባም ሰዎች፣ ለትውልድ የሚያስቡ ሰዎች እንዴት ገበታው ላይ ያለውን ማድ አምስት፣ ስድስት፣ ሰባት አስር እናርገው፣ ገበታውን እናስፋው እንጂ ያለችውን ብንሻማ የኢኮኖሚ ጉዳይ የኢትዮጵያ ኢኮኖሚ እያነጋገረ ነው። የኬንያ ተረከባች የኢትዮጵያ ኢኮኖሚ እንትን አድርጋ ኬንያ ተረክበዋለች። ብሉምበርግ እንደዘገበው ኬንያ ሴድ ቱ ኦቨርቴክ ኢትዮጵያ አዝ ኢስት አፍሪካስ ቶፕ ኢኮኖሚ ብሎ እንትን አድርጓል። አጠቃላይ ጂዲፒ፣ የሀገሪቱ ጂዲፒ ኢትዮጵያ መንግስት የሚለው ሌላ ነው። አይምፍ ራሱ ኢትዮጵያን አድናለሁ ብሎ የሚመጣው አይምፍ ደግሞ ሌላ ነው። አይምፍ 117 ቢሊዮን ይሆናል 205 ይለዋል። የኢትዮጵያ ጂዲፒ አጠቃላይ ጂዲፒ ማለት ነው። የዘንድሮ አምና ግን 143 ነበር ይላል አይምፍ ነው 143 ነበር፣ ዘንድሮ 117 ሆነ። እሷን ብንቀራመት እኛም በደህንነት ልጆቻችንም ከዛ የባሰ ደህነት ይጠብቃቸዋል። ባለፈው ታስታውሱ ከሆነ አማርኛ እንደ ሰብጀክት ለማትሪክ ይቀርብ ነበር። ታውቃላችሁ። ይሄ ለአማርኛ ቋንቋ ተናጋሪዎች የሚያዳላ ነው፣ ሌሎች ከአማርኛ ውጭ ቋንቋ የሚናገሩ ሰዎች ተጎድተዋል ተብሎ ነው የቀረው። ስለዚህ አፎርድ ስለማያደርጉኝ፣ አፎርድ የምትማታረጉትን ብራንድ አይታችሁ አታውቁም? ሰዎች ሎጎውን የቀዱትና የሆነ ሰልባጅ ነገር ላይ ይለጥፉታል። የሆነ ዝም ብሎ ምናምንቴ መናኛ የሆነ ነገር ላይ ኤክስፔንሲቭ ብራንድ አውጥተው እዛ ላይ ይለጥፉታል ከዛ ብራንድን የሚያደረጉ ይመስላቸዋል። ግዛት እንዛ ማለት ነው። እኔ የኔን ሊወስዱና ት አድርገው ለእነሱ ለሚፈልጉት ያደርጉታል። ምክንያቱም እንደኔ የሚያስብ እንደኔ የሚናገር እንደኔ ሀሳቡን መግለጽ የሚችል እንደኔ ልክልካቸውን የሚነግራቸው ስለሌላቸው አፎርድ ስለማያደርጉ ሎጎ እየወሰዱ መናኛው ላይ መለጠ ለምሳሌ የትምህርት በጀት ቢጨምር በጀት ችግር አለ። ሁለት ሶስቱ አንስታቸዋል። አንድ ዩኒቨርሲቲ ያለው በጀት ከራሱ ከትምህርት ሚኒስቴር ይበልጣል። ከራሱ ከትምህርት ሚኒስቴር ቢሊየንስ እኮ ነው የሚመደበው፣ ጓዶች አታቁም እንደ ምን ያደርጋል ዩኒቨርሲቲ? ለዚህ እኮ ዩኒቨርሲቲ ይቁም ያል ነው። የኢትዮጵያ መንግስት በበኩሉ ደግሞ ሪፎርም ስላደረግኩኝ ሪፎርም ስላደረግኩኝ ኢኮኖሚ በጣም ጨመረ ይል ነበር። ሁለት መቶ አምስት ቢሊየን ደረሰ ይል ነበር። ሁለት መቶ አምስት ቢሊየን ደርሷል የኢትዮጵያ ጂዲፒ አለ። እነሱ አይምኤፍ ዛሬ ያወጣው ደግሞ መቶ አስራ ሰባት ነው ጂዲፒ ያቸዋለን ተመልከተ፣ ኦልሞስት ግማሽ ነው። የኢትዮጵያ መንግስት ፕሮፓጋንዳ ሌላ ነው። ግን ኬንያ የኢትዮጵያ ተረክ። ኬንያ በህዝብ ስንት ነች? በቆዳዋ ስንት ነች? ቆዳ ስፋ ስንት ነው? ህዝቧ ስንት ነው? አይገናኙም። እያንዳንዱ ዩኒቨርሲቲ የሚወስደው ገንዘብ ብትደምሩት፣ የትኛውም ተቋም ኢትዮጵያ ውስጥ ያን የሚያክል በጀት የሚወስድ የለም። ሃይ ስኩል ሲበላሽ፣ የፌዴራል የእያንዳንዱ ዞን እና ክልል ስራ መሆኑ ማመን አለብን። የሃይስኩል ደሞዝ መክፈል የእያንዳንዱ ክልል ስራ ነው። ሌላ ወዳን ጥሩ ደግሞ የሚባል ሰውዬ ቢቢሲ ላይ ኢንተርቪው አድርጓል፣ እና እኔ ተቆርጣየዋት እየዋት እኔ ኢንተርናሽናል ጀነራል ነኝ የሚል አይቼ ሲጀመር አበሽ አልመሰለኝም። ሰውየ አነስት ነኝ ሰውየውን መልኩን አይ የሆነ ቦታ ላያቸው አለው ግን አላስተዋልኩትም። አበሻ መሰለኝ ይነ አባሳንጆ ምናምን ነገር ነው መሰለኝ፣ ሳንቲም እየቀለዱ ነው መሰለኝ። ኢንተርናሽናል ጀነራል ነኝ ተመልከቶች ሙስሊም ጠል ነች በማለት የምትወዱት እናንተ ሌብል ማድረግ ለሰዎች ስም መጥለት፣ አንተነ ሰላም ምጠላ ሰላም ጠል ማለት ራሱ አንተ ሰላምን እንደምጠላ ነው የሚያሳየ። ሰው ሰው ነው ሰው አትግደል ወንድምህ ነው የሚል እሳቤ በየቀኑ በየተውሴት ካልተነገረ በስተቀረ በሚዲያ ብቻ በቂ አይደለም። በመንግስት ፖሊሲ ብቻ አይመለስም። እኔ ጋር በተረውሩ ተጠሩን። ብቻዬን አልፈታውም። ብዙ እዳ ያለበት ሀገር መሆን አውቀን ብዙ የሚያጨቃጭቅ ጉዳይ ያለን ግን ቁጭ ብለን በንግግር እንፍታ እና በምስራቅ አፍሪካ ተጽዕኖ ፈጣሪ ነን፣ በኢኮኖሚ ፖፑሌሽናችን ትልቅ ነው ይላል። አሁን ኢትዮጵያ የሚወዳደረው ከኤርትራ። ኤርትራ ስንት ሚሊዮን ነው? አምስት ሚሊዮን ነው፣ አራት ሚሊዮን ነው፣ ስድስት ሚሊዮን ግን ከአምስት ሚሊዮን ምናምን አይበልጥም። ደቡብ ሱዳን ስንት ነች? 10 ሚሊዮን ነች። ኬንያ ስንት ነች? ተመልከቱ። የኬንያ ምና 30 ምና ሚሆን 40 ምና ሚሆን እዛ አካባቢ። ጅቡቲ ያው ጅቡቲ አይቆጠርም፣ አንድ ሚሊዮን ይሆናል። አላቅ ከነዚህ ጋር ነው የሚወዳደረው። ኢትዮጵያ 130 ሚሊዮን ኢኮን በዛው ለክ ኢኮኖሚውም እጥፍ መሆን ነበረበት፣ 3 እጥፍ ትሪፕል መሆን ነበረበት። በውይይት እንፍታ። መደናወጥ ያስፈልጋል። በእናንተ እድሜ በአባቶቻችሁም እድሜ የኢትዮጵያ መንግስታት አንዳቸውም ቢሆኑ ጉዳያችንን በውይይት እንፍታ ብለው የውይይት አውድ ፈጥረው አያውቁም። ኢንተርናሽናል ጀነራል የሚሉ ሰውዬ ሰማው ማለት ነው። እና እኔ መሰለኝ የሆነ የአፍሪካ ሰውዬ ዝም ብለው ድምፁ ሚሚክ ምናምን አድርገውት ነው የመሰለኝ። አላወኩም ሁዳን ተጫወቅኩና ረብስማ ረብስማ ወድም ጥሩ ምን እንደሚመስሉ እራሳቸው ቢያዩት። ሚሉሹን ባልሰማሽ ገበያ ባልወጣሽ ነው ሲጀመር። ወድም ጥሩ የሚባሉት ሰውዬ ለእርስዎ መልዕክት አለኝ። ኢንተርናሽናል ጀነራል ነ ብለዋል። የትኛው የኢንተርናሽናል ወታደራል? አለም ሁሉ አንድ ላይ ኦን የሚያደርገው የኢንተርናሽናል የሚባል ወታደራል? በርካታ ሰዎች አኩርፈው ጫካ ገብተዋል። በኢትዮጵያ ህገ መንግስት መሰረት በትጥቅ ለስልጣን መታገል ህገ ወጥ ነው፣ አይፈቀድም። ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። ባካቸው አይናቸውን ግለጡ። አለም እኮ ይተን እንደሚደንቅ ያለው በኢትዮጵያ ስራ ምን? ለምን ትገረማላችሁ? ዛሬ ጫካ ብሎ ቢሳደብ ዛሬ ምናምን ችግር የለውም። ብልጽግና ምን እንደሚለው እናውቀዋለን። ብልጽግና ምን እንደሚለው ፋኖ ሲቀጠቅጠው እንዴት ብሎ አማራ አንድ ይሆናል። ለአማራ ያላቸው ንቀት ነው የሚገልጸው። በትራዲሽናል ቋንቋ አይ አንተ ወለየ፣ አንተ ሸዋ፣ አንተ ምናምን ተብሎ እንዲከፋፈል ነው የሚፈልገው። እንደዛ እንዲከፋፈል ነው የሚፈልገው። ብልጽግና፣ የሆድ ብልጽግና። ያው ያ የአብይ አማሮች ምን እንላችሁ? እነ ተመስገን ምንም የላችሁም አ እንጀራ ነው ያላችሁ። ቦዲጋርድ አላችሁ፣ ጥሩ ቤት ይኖራሉ፣ ጥሩ ምግብ፣ ገንዘብ ይሰርቃሉ። ዛስ ሲት ስም እና የለ የሚቆምለት አላማ የለ የሚታገሉለት ህዝብ የላቸው። የተሸጡ ናቸው። የተሸጡ ናቸው። ታሪክ የተቀየረ ነው። የአማራ ህዝብ ደስ ሊሰማው ይገባል። ታሪክ የተቀየረለት ነው። አንድ ሰው ትኬት ቆርጦ ወደ አሜሪካ ሲሄድ ሰው ቢርበው ምግብ ቢል አንዴ ሁለቴ ታሽጎ ይሰጠሃል እንጂ ይሄኛውን አልፈልግም፣ ምስር አርጊልኝ አይባልም። አየር ላይ ይባላል። ሽሮ አርጊልኝ እኳ አይባልም። ወይ ትበላለህ፣ ወይ ትተዋለህ። የአውሮፕላን ስራ ማድረስ ነው። እኔና እናንተ ያለንበት ሁኔታ እንደሱ ነው። አድራሾች ነን። ወደ ብልጽግና አድራሽ ነን። እንግዲህ ባዶ ኪሶ አሉላ ባህላዊ ጀነራል ያለ ሲነገር ነበረዋል አይደለ እና አንተ ኢንተርናሽናል ጀነራል ተብሏቸዋል መሰለኝ። ያው አሉላ ምንም ውቀት የለው ታውቃላችሁ። ባዶ ኪስ ነው፣ ኪሱ ባዶ፣ ጭንቅላቱ ባዶ፣ ልቡ ባዶ አሉላ። ምንም ነገር ውስጡ ጭንቅላቱ ላይ ምንም ነገር የለም፣ ኪሱ ውስጥ ምንም ነገር የለም፣ ልቡ ውስጥ ምንም ነገር የለም። ኤቭሪቲንግስ ባዶ ነው። እና ከአሉላ ተነግሮት እንደሆነ አላውቅም የመጀመ መሪው እና ብቸኛው ኢንተርናሽናል ጀነራል እርስዎ ነዎት። ኢንተርናሽናል ጀነራል እስከሆኑ ስንት ቋንቋ ነው የሚያወሩት? በየትኞቹ የዓለም ቋንቋዎች ነው የሚናገሩ? እርስዎ ያሻነውን ነገር ማድረግ አንችልም፣ አንችልም። ማመን አለባችሁ ወይም ጉዳይ ነን። እኔና እናንተ አድራሽ ነን። ልጆቻችን ናቸው ብልጽግናን የሚያዩት እኔና እናንተ አድራሽ መሆናችን ገብቶን፣ አድራሽ የሚቸገረውን ችግር አምነን ከሰራን ብቻ ነው እንጂ ይድላን ካል አይሆንም። በቃ የኔና እናንተ እጣ እሱ ነው። እጣ ወደቀብን፣ ተቸግረን መከራ በልተን ይሄ ነገር ማሸጋገር አለ እንደዛ ማሰብ ከእናንተ ይጠበቃል። ታግሷል። አንድ አመት ከምናምን ኦልሞስት ሁለት ዓመት ብቻው ታግሷል። ብቻው አሁን ብቻው የሚሆንበት ጊዜ ሊያበቃ ይችላል። እና እንትን እየተዋጋ ነው። ጎንደር እየተዋጋ ነው። ጎጃም እየተዋጋ ነው። ጦርነት የማይችለው ዘራፊው ምናምን አራጊ እንደው ፌስቡክ ላይም ሰምቻለሁ። ዱባይ ቤት እየገነባ ነው ምናምን ሰምቻለሁ። ማህበራዊ ሚዲያ ላይም ሰምቻለሁ ብሎ መከላከያ እኮ በይፋ ሰምቻለሁ ማህበራዊ ሚዲያ ላይ አይቻል ብሎ ስም ስማጠርሸት ላይ አጠገቡ ያሉት ግን ምን ያህል ቱልቱላ ምን ያህል ቀዳዳ ምናም የተዋረደ ሰው ነው ብለው የሚንቁት ሰው በሙሉ ነው። ይናቅ በየቦርካ በምናም ስለምታደር ሁሉም እንዳንተ የሚንዘላዘል ይመስሏል። እነዚህ ዲስፕሊን የሆኑ ሰዎች ናቸው። ኃላፊነት የሚሰማቸው ሰዎች ናቸው። ብቸኛው ብርቅዬው ኢንተርናሽናል ጀነራል ወዳን ጥሩ ናቸው። አባር በረሃ ላይ ዛፍ ላይ ወጥተው የሚያሰለጥኑት ሌላ ደግሞ ምንድን ነው ያሉት? የፓርቲ ጠባቂ አይደለሁም፣ የፓርቲ ጠባቂ ከመሆን ብዬ ነው አሉ። የሚደንግ እኮ ነው። በጣም አስገራሚ ነው። የብልጽግና ጠባቂ ሆነ እንደ እኔ ወዳን ጥሩ ከሚመራኝ የከብት ረኛ የከብት ረኛ ቢመራኝ ይሻለኝ። ሰሆን እኳ ልጠረው ሰለቸኝ፣ ሰለችኝ። እኔ እውነት ስለሱ ማውራት ራሱ ሰው ዌስት ኦፍ ታይም ግን መባል ስላለበት ነው። ጀነራል ኢንተርናሽናል ኢንተርናሽናል ጀነራሉ